የጨዋታ ማሟሻ ማሟሻ፣ ኮዲም ኮዲያ፣ ለመንገርም ለመዘከርም ማሟሻ። የግብፅ ሰራዊት በኢትዮጵያ ሰራዊት በጉንዳጉንዲ ከተረመረመ 150 ዓመት ሆነ። አፄ ዮሐንስ በነገሱ በሁለተኛው ዓመታቸው የግብፅ ንጉሥ የቱርክ እንደራሴ እስማኤል በቱርክ መንግሥት እየተረዳ የአፄ ቴዎድሮስን መሞት ቢሰማ በምስራቅ ብርበራን፣ ዘይላን፣ መቃዲሾን፣ ሐረርን፣ ታጁራን፣ የዛሬው ጅቡቲን፣ በሰሜን ከምጽዋ ተነስቶ ከሰላን፣ ከረንን፣ ሶዋኪን፣ በምዕራብ ቡኪን፣ ጁባን ያዘል። ከዚህ በኋላ በሰሜን ያለው የግብፅ ጦር ሠራዊት ከሁለት ሺህ በላይ መድፍና መትረየስ ይዞ በኮሎኔል ላፈንድት እየተመራ አስመራን አልፎ አዲቀይህንና ጉንዳጉንዲን ያዘ። በዚህን ጊዜ አፄ ዮሐንስ የጦር ኃይላቸውን ሰብስበው ወደ መረብ ሄደው ከግብፅ ጦር ሠራዊት ጋር ገጠሙ። ግብፆችም ድል ሆኑና ግማሾቹ ሲማረኩ፣ ጥቂቶቹ ሸሽተው ምጽዋ ገቡ። የአፄ ዮሐንስ ዜና መዋዕል የዚህን የወረራ የጦርነት ጉዳይ ሲያትት አፄ ዮሐንስ በነገሱ በአራተኛው ዓመት ከግብፅ እስማኤላውያን መጥተው የአጋዚ አገር የሆነችውን ሐማሴን የምትባለዋን አገር ወረሩ። በዚህ ጊዜ እስማኤላውያን የተባሉት ቱርኮች፣ ግብጾች ወደ ሰፈሩበት ሂደው ሁኔታቸውን የሚሰልል ሰዎች ልከው፣ እነዚህ ሰዎች ወደ ንጉሣቸው ተመልሰው የቱርኮችን፣ የግብጾችን፣ የፈረሶቻቸውን፣ ብዛታቸውን፣ ጽናታቸውን ገለጡላቸው። ንጉሠ ነገሥቱ አፄ ዮሐንስም ኃይለኛ በሠራዊቱ ብዛት አይድንም፣ ፈረሰኛም በፈረሱ ጽናት አያመልጥም ብለው ዐይናቸውን ወደ ሰማይ ሰቅለው ሕዝብህን ከጥፋት አድን፣ ርስትህንም ባርካት፣ ለእኛ ለአገልጋዮችህ የማሸነፍ ኃይል ስጠን ብለው ጸልየው ወደ ጦርነቱ ጉዞ መጀመራቸውን ይገልጻል። አፄ ዮሐንስ አራተኛ ንጉሠ ነገሥ የኢትዮጵያ የግብፅን ጦር ጉንዳጉንዲ ላይ ወግተው ድል አድርገ አባረሩት። ህዳር 7 ቀን 1868 ዓ ም ነበር አንድ የውጭ ሰው አበሻ ውስጥ መሬት ማግኘት የሚችለው በአበሻ ሕግ መሠረት ነው። የውጭ አገር ሰዎች በርከት በማለታቸውና ኢትዮጵያ ከውጭ ሀገር መንግስታት ጋር የምታደርገው ግንኙነት ከዕለት ወደ ዕለት እየጨመረ በመሄዱ ዳግማዊ ሚኒሊክ የውጭ ጉዳይ ሚኒስትርን አቋቋሙ። ለመጀመሪያ ጊዜም ከተሾሙት ሚኒስትሮች መሀል ነጋድራስ ኃይለ ጊዮርጊስ የንግድ ሚኒስትርና የውጭ ጉዳይ ሚኒስትር ሆነው ተሾመዋል። አዲሱን የውጭ ሀገር ሚኒስትር ካቋቋሙ በኋላ ደንብ አወጡ። ደንቡ በታወጀበት ጊዜ በመላ ኢትዮጵያ ውስጥ የነበሩ የውጭ ሀገር ሰዎች ብዛት እንደ ዶክተር መረብ አጻጻፍ 1095 ሰዎች ነበሩ። የውጭ አገር ሰዎች እየበዙ መሄድን ሚኒሊክን ያሳስብ ጀመር። ኤርትራን ዓሰብንና ጅቡቲን ነጮች ማረፊያ መሬት እንገዛለን እያሉ እንደወሰዱ ሚኒሊክ ያውቁ ነበርና ማንኛውም መሬት ያለሳቸው ፈቃድና ትእዛዝ የውጭ አገር ሰው እንዳይገዛ ለሚኒስትሮች ትእዛዝ አሳለፉ። በትእዛዙ መሠረትም ሳይፈጸም በመቅረቱ አዋጅ ማውጣት አስፈላጊ ሆነ። በዚህ ምክንያት የማያጣላና የማያቀያይም የውጭ አገር ሰዎች ንጉሡ ብቻ ሲፈቅዱ መግዛት እንዲችሉ የሚለው አዋጅ ጥቅምት 2 ቀን ሺህ ዘጠኝ መቶ ዓመተ ምህረት አወጁ። ፈረንሳዩ ሚሼል እንደጻፈው መሬት በሙሉ የንጉሠ ነገሥቱ ነው፣ የሚሸጡም የሚሰጡም ንጉሡ ናቸው። ይህም ቢሆን ማለት የሰጡትንም ሆነ እንዲሸጥ የፈቀዱትን መሬት በአስፈለገ ጊዜ መውሰድ ወይም መከልከል የሚችሉበት ስልጣን አላቸው። ያለ ንጉሡ ፈቃድ መሬት መግዛት አይቻልም፣ ቢገዛም ደግሞ ንጉሡ መልሰው መውሰድ ይችላሉ ብሏል። እንደ ኤሮፓ አቆጣጠር በ1901 ዓ ም ገብቶ እስከ 1903 ዓ ም ድረስ በአዲስ አበባ የቆየው ደችሰን ፋርኔት የተባለ ሚሽን እንደጻፈው እንዳጠና ነው፣ በአቢሲኒያ ውስጥ ኤሮፓውያኖች መሬት እንዲገዙ አይፈቀድም። በአዲስ አበባ ከተማ ውስጥ ቤት የተሠራበትም ሆነ ያልተሠራበት ቦታ ያላቸው ኤሮፓውያን አሉ። እነኚህ ኤሮፓውያኖች መሬቱን ያገኙት ከንጉሡ በስጦታ ነው። ንጉሡ መሬት የመስጠትና መልሶ የመውሰድ ሥልጣን ቢኖራቸውም መሬቱን መልሰው የሚወስዱት ያ አውሮፓዊ ወንጀል ሲገኝበት ነው እንጂ ጨዋ ከሆነ አይነኩበትም። መሬቱን ቢወስዱም በላዩ ላይ ለተሠራው ሥራ ካሳ ይከፍላሉ ብሏል። ፈረንሳዊ ውለሩ በመጽሐፉ ንጉሡ መሬት በነጻ እንደሰጡትና እሱም መሬቱን በገንዘቤ እንድገዛ ይፍቀዱልኝ ቢላቸው በነጻ በሰጥ ለምን በገንዘቤ ልግዛት ትላለ አሉኝ እኔም በገንዘብህ የገዛኸው ስላልሆነ ልትሸጠውም ሆነ ሌላ ልታውለው አትችልም የሚሉኝን ሰዎች አፍ ለማዘጋት ብዬ ነው አልኳቸው። ምኒልክም በአገርህ ልዑል መሆንህን አውቃለሁ፣ የእኛ አገር ፍትሐ ነገሥት ልዑሎች መሬት ይሽጡ አይልም። ደግሞ የአገር የመሬት ባለቤቱ ሌላ ነው። ሁሉም ከአባቶቻቸው እየተቀበሉ ያቆዩት መሬት ነው። ስለዚህ መሬቱ የሁሉም ስለሆነ አይሸጥም። ማንም ሰው መሬቱን ሊሸጥ አይችልም። መሬትን መሸጥም መስጠትም የሚችለው የመሬቱ ጌታ ነው ሲል፣ ጠይቅህ አንድ የእንግሊዝ ሰው ፈረንሳይ አገር መሬት ልግዛ ብሎ የሚጠይቀው በእንግሊዝ ሕግ መሠረት ነው ወይስ በፈረንሳይ ሕግ መሠረት አሉኝ። እኔም በፈረንሳይ ሕግ መሠረት ነው አልኳቸው። ምኒልክም ይሄ ከሆነ አገርህ አንድ የውጭ አገር ሰው አንዲት የመሬት ቁራጭ በገንዘቡ እንዲገዛ ብለው ንጉሳችሁ ይፈቅዱለታል አሉኝ። እኔም የለም አንድ ሰው ባለው መሬት ግብር ይከፍላል እንጂ በኤውሮፓ አንዱ በአንዱ አገር መሬት የለውም አልኳቸው። ምኒልክም እዚህም እኛ ጋ ልክ እንደ ኤውሮፓ ነው፣ አንድ የውጭ ሰው አበሻ ውስጥ መሬት ማግኘት የሚችለው በአበሻ ሕግ መሠረት ነው። የውጭ አገር ሰዎችንም መሬት እንድትገዙ ከፈቀድኩና ባለ መሬት ከሆናችሁማ ለእኔ ምን ቀርቶኝ ይገዛለሁ አሉኝ ይላል። ሬ የተባለው ታሪክ ጸሐፊ ደግሞ ማንም ኤውሮፓዊ በአበሻ ውስጥ መሬት እንዲገዛ አይፈቀድለትም፣ በኪራይ ግን 30 ዓመት ድረስ መያዝ ይችላል። ምኒልክ ፓራላይዝ ከመሆናቸው በፊት እንኳን የውጭ አገር ሰዎች አበሾችም ቢሆኑ በአዲስ አበባ ከተማ ውስጥ የግል የሆነ መሬት አልነበራቸውም። ጠቅላላ ከተማው በንጉሡ ሥልጣን ሥር ነበር። ምኒልክ ለአንዳንድ አበሾች በከተማው ውስጥ መሬት ሰጥተዋል። የሰጡትም እንዲያለሙትና እንዲሰፍሩበት እንጂ የግላቸው እንዲሆን አይደለም። ንጉሡ እንደ ታመሙ በኳንንቱ ሁሉ የመሬት ሽሚያ ጀመረ። በይዞታችን መሠረት እንገብር እያሉም የኢያሱን ሞግዚት ራስ ተሰማ ማስፈቀድ ጀመሩ። አቡኑም ከመኳንንቱ ጋር እየተሻሙ የቤተ ክርስቲያን ቦታ እያሉ ይይዙ ጀመር። ራስ ተሰማም በልጅ እያሱ የተሸሙበትን ይትወደድ በሚለው ማኅተማቸው እያተሙ መሬቱን ይሰጡ ጀመር። በዚህ ሽሚያ መሃል የውጭ አገር ሰዎችም ገብተው መሬት ማግኘት ጀመሩ። አሁን ደግሞ ነገሩን ወደ ነበረበት ለመመለስ አበሻ የአበሾች ነች የሚል ፍልስፍና ተጀምረዋል ብሏል። የጓደኝነት ናሙና። ፍራንስ ሊስት እና ፍሬድሪክ ሾፐን። ፍሬድሪክ ሾፐን በአባቱ ፈረንሳዊ፣ በእናቱ ፖሊሽ። ገና የአምስት ዓመት ልጅ ሆኖ በመንገድ ሲሄድ ፒያኖ ሲጫወት የሰማ እንደሆነ በመመሰጥና በመደሰት ብዛት ያለቅስ ነበር ይባላል። ታምራዊ ልጅ፣ ጉደኛ ልጅ የምንለው አይነት ነበር ፒያኖ ሲጫወት አድጎ የፒያኖ ሙዚቃ ኮምፖዘር ሲሆን የእሱ ሙዚቃ በብዛት ከተደመጠ በኋላ ፒያኖ የቀድሞ ተራ መሳሪያ መሆኑ ቀረና ከቫዮሊን እኩል ዋነኛ ወይም ሁለገብ የሙዚቃ ነፍሶ ነው፣ ዛሬ እንኳን ጃዝ ውስጥና ብሉስ ውስጥ እንደምንሰማው የሁሉ እስኪሆን። ግን ሾፐን ብዙ መልፋትና ብዙ መሰቃየት ነበረበት። ከስቃዮቹም ዋነኛው የፍቅር ነበር። ጆርጅ ሳንድ በሚሊየብር ስም ወለዶችን የጻፈች በአውሮፓ በሙሉ ዝነኛ ሆና ነበር። እሷም ሾፐንን ታፈቅረው ነበር፣ ግን የእሷ ፍቅር መጠኑን የጠበቀ ነበር። ሰውየው ታዲያ ሲፈርድበት ከፒያኖ እኩል ሳያፈቅራት አልቀረም። አበደላት፣ ሞተላት የሚባለው አይነት ሆነ። ሳይደግስ አይጣላም እንደሚባለው ለሾፐን በግራጁ ሴቲቱን ሲሰጠውና በቀኝጁ ደግሞ ፍራንስ የተባለውን ጓደኛ ላከለት። ምስጋና ይግባውና ፍራንስ ሊስት ዋናው ታላቁ ኮምፖዘር ብቻ ሳይሆን ፒያኖ ሲጫወትም ጣምር የሚባል ነበር። ሲምፎኒ ኦርኬስትራ ኮንዳክተር ጭምር ነው። ከዚህም ጋር ፕሪንስ ነው በዘር ይህም አልበቃ ቁመናዊ የሰጠ በጣም መልከ ቀና ፍራንዝ ሊስት ከሾፐን ጋር እንደተዋወቀ የሁለቱም የሙዚቃ ሥራዎቻቸው ያንዱ ለሌላው ድንቅ ሆኖ ተገኘ። አንዱ ከሌላው በጣም የራቀ የተለየ ስለሆነባቸው በገዛ ገርህ በሚገባ ታቃለህ። ቀጥሎ አብረም ፓሪስ እንሂድና ሁለታችን የኔንም ያንተንም የፒያኖ ስራዎች እያሰባጥርን ስንጫወታቸው ፓሪስ ከአንተ ፒያኖ ጋር ፍቅር ይይዛታል፣ ሚስት ትሆናለች። ፓሪስ ሚስት ሆነች ማለት ደግሞ የአውሮፓ ታላላቅ ከተማዎች በሙሉ ተራቸው ደርሶ እስክትወሽማቸው አሰፍስፈው ይጠብቀዋል። አሁን እንዳልኩ ባይሆን እኔ ፍራንዝ ሊስት አይደለሁም አለ። በመጣለት ይሄ ታዋ ያነጋገር። በዚያን ወቅት አንድ ተውኔት ወይም ኦፔራ ሊታይ ወይም ሲምፎኒ ኦርኬስትራ ሊቀርብ ከሆነ ሶስት ወር አስቀድሞ ሰፊ መስኮት የሚያካክል ፖስተር በህብረ ቀለማት አሸብርቆ፣ አይንም ይስብ በአካባቢው አመቺ ቦታዎች ይለጠፋል። ፍራንዝ ሊስት ግን አዳራሹን ሊጠቀምበት ከባለቤቶቹ ጋር ከተስማማ በኋላ ትርኢቱ ሁለት ሳምንት ብቻ ሲቀረው በተራ ልሙጥ ወረቀት በገዛጁ ፍራንዝ ሊስት ቀኑን ጠቅሶ ከዚህ ምሽት አንስቶ እዚህ ይጫወታል ብሎ ጽፎ አዳራሽ መግቢያ ላይ ይለጥፋል። በቃ ቀኑና ሰዓቱ ሲደርስ አዳራሹ ይሞላል። ፍራንዝ ሊስትና ፍሬድሪክ ሾፐን በንትን ቀን ምሽት እዚህ ይጫወታሉ ተብሎ ተለጠፈ። ጊዜው ደርሶ መቆሚያ ስፍራ እንኳን በጠፋበት ሁለቱ ሙዚቀኞች በሙሉ ጸጥታ እየተደመጡ ሲጫወቱ አመሹ። መጨረሻ የተጫወቱት የሾፐን ሥራ ነበር። ልክ ሲጨርሱ እድምተኛ ሁሉ እየጩኸ እያጨበጨበ እኩል ነጥሮ ተነሳ። ሁለቱ ተጫዋቾች እጅ ሊነሱ ብድግ አሉ። ጩኸቱ እንደቀለጠ ነው። ሾፐን እጅ ሲነሳ ፍራንስ ሊስት እጅ አልነሳም። አንድ እርምጃ ወደ ኋላ ሄዶ ቆሞ ለሾፐን አጨወጨወለት። ልክ እንደ ሌሎቹ ፍሬደሪክ ሾፐን በእንዲህ አይነት ሥነ ስርዓት ነገሰ። ይላል ጋሽ ስብሐት ለአብ ገብረ እግዚአብሔር በትረካው። የጨዋታ ማሟሻ ማሟሻ ኮዲም ኮዲም ለመንገርም ለመዘከርም ማሟሻ